ዛሬ ድረስ ስለ ብሩክ እና ስለ ሃይሚ ይሄ ነው ብዬ የተናገርኩት ነገር የለም። ዛሬ ግን እናገራለሁ። እውነት እውነቷን እቀጭ እቀጫን አው እናገራለሁ። ስድስተኛው ስሜቴ ሹክ የሚለኝ ነገር በሙሉ ከመናገር ወደኋላ አላፈገፍግም። ለእናንተ ለውድ ቤተሰቦች አንተም ሆንክ አንቺ፣ ብሩክም ሆንክ ሀይሚ እኛ ያልገባን የሚመስላችሁ በደንብ የገባል ቂጣችሁ እስኪቃጠል ድረስ ፎንቅ እንዳለባችሁ አንተም ቢሆን ፂምህ እስኪበተን ድረስ ፎንቃ እንዳለብን ነው የሚያስታውቀው። እኛው ቀንብሃል። እኛ ስድስተኛ ስሜት ያለን ሰዎች በደንብ ነው የሚታየው። በቃ ይታይባችኋል፣ ፎንቃችሁ ቃርዱ። ያልነቃን ሲስተም ምናምን እንዳትፈጥሩ፣ በደንብ ነው የሚያስታውቀበት አለ። ቂጥህ እስኪቃጠል ድረስ ነው የምትወዳት። አንቺን ብትሆ የውስጥ ሱሪሽ ተበጣ ሶስት ይወድቅ ድረስ ነው ቂጥሽ እስኪቃጠል የምትወጁ ማለት ነው። ፀጉርሽ በተነ ብሎ እስኪበተን ድረስ ሲታይ ይሄን ለኛ ለስድስተኛ ስሜት ላለን ሰዎች አታስረዱንም። የሚሆነው ነገር እየሆነ ያለው ነገር ስለሚታየን ስለሚ ስለሚታወቀን እንኳን የተወጠወጠ ሊወጠወጥ የታቀደ ሁሉ ነው የሚታየን ለእኛ ማለት ነው። የምሬ ነው የምላሉ። ስለዚህ ፎንቃ አለብሽ፣ ፎንቃ አለብህ። ለምንድነው ካደህ እጥፍ እጥፍ አንቺም ሲቀጥርሽ የሆነ ጎረም ሳይዘሽ የምትመጪ፣ አንተም ደግሞ ስትቀጥር የሆነች ወሮ በላ አንድ ሴት ይዘመጣ ማለት ነው። በቃ ሰላም አውርዱና ጭዌውን አጫውጡ አጣጥሙት። አንድ በቃ ለማስቀናት የምታደርጊው ነገር የምሬን ነው ምልሽ አንቺን ይዞሽ ገደል ነው የሚገባው። ይሄንን ቂጥሽ እስኪቃጠል ድረስ ያፈቀርሹ ወይንም የገባሽበትን ፎንቃ እንዳታጣጥሚ ነው የሚያደርግሽ እልህ። በነገራችን ላይ ገደል ይከታችሁ። ትሁት መሆን ግን እምትፈልጊውንና የናፈቅሽውን ፎንቃ አ እያደረግሽ እንደ ከረሜላ ከአንድ ጉንጭ ወደ አንድ ጉንጭ እያደረግሽ ጣሙ እስከሚያልቅ ድረስ እንድታጣጥሚ እድሉን ይሰጥሻል። ትህትና ማለት ነው። እልህና የፉክክር ቤት ሳይዘጋ አደረግን ቀመኝ ከዚህ ይሄ ዘሹ ከምትመጪው ጎረምሳ ብሩክም ሳያደርግ ነው የሚያስቀርሽ። ይህንን እወቁበት። እና ደግሞ ምናትች ሰውየው ማለቴ ብሩክየው ሚስት ዛሬ ለምን አልመጣችም? ጌትሽ እስኪ ቀጠል። እየቀናሽ እንዲህ ማለቱን ምን አመጣ? በቃ ባንች ቤት በቃ ሙድ ይዘሻል። እማያስታውቅብሽ ነው እንዲህ የሚመስልሽ። እኛ እችን እንኳን እችንና የዘንብ ጠንጋራ እናቃለን፣ አለች በለጦ እንኳን ይችን ይችን የምሬን ነው የምልሽ። እንዲች ፊትሽ ላይ የሚነበብ ይቀርና እማይነበበውን ገና ያቀድሽውን ያልተወጠወጠቅድን ራሱ እናውቃለን እኛ። ባለ ስድስተኛ ስሜት የሆነ ነገር ከመሆኑ በፊት ነው የሚታወቀን፣ እንኳን የሆነ ነገር ያልሆነው ማለት ነው። እኔ ያስታውቅብሻል። በቃ ቅናት እንዳንጨረጭረሽ፣ ፎንቃ እንዳለብሽ በቃ ቡሩቅን ትወጅዋለሽ። በቃ ባራነጥ እኔ በኔ ፍርጥና ፍርጥ ፍርጥ ነው በቃ ግልጥ ግልጥ ልጥ አርግቼ ካልሆነ ነገር አይስ አይገባኝም የገባችሁ አይመስለኝም። በቃ እኔም አይገባኝም፣ ሌላ ሰውም የገባው አይመስለኝም። ድብስ ብስ ብስ ብስ አይመቸኝም። ትኩስ አርግቼ እርፍ ማለት ነው የሚመቸኝ እና በቃ አይምየኔ ጉዳዩንና ፍርጥ አርግቼ ስነግርሽ ፎን ቃልለብሽ፣ በቃ እመኚ። እና ደግሞ ይሄ እልህ የትም አደርስም

ፎን ቃል አለብህ ካይኒ አሁን ቃውን እንዴት አርግቼ ጥፍ ጥፍ አርግቼ ወደ ፎን ቃል አምጣው? በል በቃ። እናንተ አሁን ብዙ ጊዜ እኛ ቸከሷን ለማስቀናት ምን ማድረግ አለ? ወንዶች ያለባችሁ አባዜ ማለት ነው። በቃ ምን ቸከስ፣ በቃ ሌላ ቸከስ ይዤ ሳይ በቃ ቀናት፣ ጭጭር ቅጥልትልና የኔ ተውላለች ኖ። ሴት ልጅ ሌላ ሴት ተክታባ ስታቀኝ ስታገኝ እግሬ አውጪ ነው የምትለው አረሄ ይህማ በቃ በሄደችው በመጣችው ሲተካብኝ እኔ ጨጓሬን ማጣቴ ነው ብላ ትሰጋለች። ለአሁኑ አደለም ለቀጣዩን አርቃ የምታስበው አንቺም ደግሞ ማለት ነው። ወንድ ልጅ በክብር አይደራደርም። በ በዚች ዓለም ላይ ወንድ እንዳለ እንድታስቢ አይፈልግም። ከሱ ጋ የሄድሽ ራሱ ዋው ብለሽ ወንድ ልጅ እንድታደንቅ አይፈልግም። በቃ የእሱና እሱ ብቻ እንዳለች ነው። እንትን ላይ ራሱ እንትን ላይ ማለት መኝታ፣ እዛ ላይ ራሱ ማለት ነው በቃ እሱ ብቻ ጎበዝ እንደሆነ መስማት ነው የሚፈልገው። በቃ አንተ ብቻ ልጅ ጀግና፣ አንተ ብቻ እኮ ነው ያንጠለጠልከው እንድትይ ነው የሚፈልገው። ወንድ ልጅ ሌላውም እንዳንጠለጠለ እኮ አእምሮው ያውቃል። ግን አንቺ እሱ ብቻ እንዳንጠለጠል እንድታውቂለት ነው የሚፈልገው፣ እንድትረጅለት ነው የሚፈልገው። ገባሽ? ስለ ሌላው አንጠልጠል ስታውሪ ከውትርቅቅ ነው የሚለው። እንዴ እንደዚህም ታስባለች እንዴ ብሎ ያላል ያስባል፣ ነገውን አርቆን የሚያስበው ወንድ ልጅ ቢሆን ማለት ነው ይሄንን ተረዶ፣ ሴቶች በነገራችን ላይ ብልህ ሁኑ። ተው ብልህነታችን እንጠቀምበት። ብልህነታችን እየተጠቀምን ስንሄድ ነው ጥሩ። አስተካከልን ብለን እንዳናበላሽ። አሁን አይሚ በቃ እኔ ልንገርሽ፣ ፎንቃ አለብሽ። ታፈቅር ጥሽ እስኪቃጠል እኔ ለምን አንቺ እስከምታስረጅኝ ይጠብቃሉ። ፊትሽ ላይ ይነበባል። በቃ በልጅነትሽ ደብን ላለ ፎንቃ ይዞሻል። አይ ነው የዞኝ ስለማቅ ነው እና ደግሞ ጥሎብኝ ስድስተኛ ስሜት ሰጥቶኛል፣ የላይኛው ጌታ ማለት ነው በቃ። እና የሆነ ነገር ይታየኛል ከፊት ለፊት እና ይሄን ነገር ይሄን አጋጣሚ ተጠቀሚበት። አንዱ በእልህ ሌላ ችክ ሲያመጣ አለ ይኮፉን ካለብኝ እኔ ምርጫ ይላረግ እንጂ እንደ አማራጭ እንድትቃልድብኝና እንድትጫወትብኝ አልፈልግም። በቃ አቋምሽን ነው መናገር ያለብሽ። እሱ ሌላ ችክ አመጣን አንቺ ሌላ ሸበላይዘሽ መምጣት አለብሽ ማለት ነው ማለት አለብሽ እኛ ክብራችን የምናስመልሰው እንደዛ ሰው ማቅጠን አይደለም አሁን ለምሳሌ አንዱ ማግጠም በል አሁን ለምሳሌ የኔ ባል ማግጠም በል እኔም ማግጬ ነው እሱ መበቀል ያለብኝ ማግጬ ሳሁን የተሻልኩ ሰው ሆኜ አክቲቭ ሆኜ ክብሬን ጠብቄ ለራሴ ለሴትነቴ ለአካሌ ለማንነቴ ክብር ሰጥቼ ነው እንጂ ማስታየት ያለብኝ እሱ የሆነች ኮረዳ መጣ አንቺም ሸበላ ይዘሽ መሄድ አለብሽ ማንም ማንንም በጤውና ያጣምኩ አትሞኙ ሴቶች ወንዶችን በጦር አትሞኙ። ሰውም እንደ ምርጫ ያፈቅረናል እንጂ እንደ አማራጭ አተራም ሰራ አይደለም። እንደ ምርጫ እንደ ምርጫ ስንፈቃቀር ደስ ይላል። አንተ ሃይሚን ስትወዳት ሌላ ሴት ሞልቷል፣ ምርጣ አማርጠ ልታገኝ ትችላለህ። ግን ሃይሚን የምትተካላት ኖር ትችላለች። ሃይሚ ሃይሚ ናት። ሃይሚን የምትተካል ላታገኝ ትችላለህ። አዎ፣ ይሄን አለም ያወቀው አገር የሚያወቀው ነገር ይሆናል ማለት ነው ያስገባቸው ምክንያቱም እኛ ጋር ያ ያ ሰው እኛ ጋር ያለውን ቦታ ነው። አው ወንድ ልጅ የለም ማለት አይደለም። አዎ እንደ ብሩክ አይነት ከብሩክም የተሻለ ሊኖር ይችላል። ግን አንቺ ለብሩክ ያለሽ ስሜት ነው ከሌላ ወንዶች ለየት እንዲያደርገው የሚያደርገው ብሩክ ማለት ነው። በቃ ይሄ ነው። በቃ እንደ ምርጫ ነው ፍቅር፣ እንደ ምርጫ ነው። እኛ የመረጠው ልባችን የመረጠው ነው። ጠብ ያልንበትን ነው የራሳችን ማድረግ ያለብን ያገኘነው ሸበላማ ሸጎጥ የምናደርገው ከሆነ ግራ ጎናችን ላይ ምን ዋጋና ምን ትርፋለሁ? አንዱ ማገጠና አንዱ መማገጥ አለበት። አንዱ አልጋ ላይ ተገኘና እኔም አልጋ ላይ ተኝቼ ማስ፣ ይሄ መሆን የለበትም። የተሻለ ሰው ላቅ ያለ ሰው መሆን አለብን። ተሽለ ያም ሰው ወደ ተሻለ እንዲመጣ ማድረግ አለብን። ሴቶች ይሄ ብለነ ታይ ታይሚ ይሄ በቃ፣ ይሄ እንዲህ ቅልጥ፣ ስምጥ፣ ድልጥ ብለሽ የገባሽበትን ፎንቃ አታጣጥሚው ከጅምሩ እንድትቀሪ ነው የሚያደርግሽልህ። የእውነት ነው የምራችሁ። እልህ ሁሉን ነገር ገደል ከመክተት ውጪ የሚያስተካክለው ነገር የለም። ሁለት እልህኛ ሰዎች ገደል ነው ሚገቡት ተያይዘው ተደጋግፈው ገደል። አንዱ እልህኛ ሲሆን አንዱ ብልህ መሆን አለበት። በቃ በብልሀት ነገሮች የሚያስተካክል በእሷ እጥፍጥፍ አድርግታ እኮ ነው ወደ እቅፍ አይከተተች። ጥምን መለርገት እግሯ ላይ ጣለች፣ እግሯ ስር ጣለች የምንባል አይነት ሴቶች መሆን አለብን። እሱ የማይረባ ሙድ አራመደና እኛም ያንኑ የማይረባ ሙድ አራምደን መድገም የለብን። ገባችኋል? ይሄ ነገር ማድረግ አለባችሁ። እስካሁን ድረስ እንግዲህ አሁን የፉክክር ቤት ሳይዘጋደረ ነው። እሱም ጎረምሳ ይዞ ጎረም ሳይዞ እሷም ጎረም እሷም ጎረም ሳይዛት እንጎማለላለች፣ እሱም ኮረዳ ይዞ ይንጎማለላል። ዛሬ ያለ ኮረዳ ላይ መጣውና ሚስትየዋ የታለች? አንቺን ሲያገኝ ሁሉ ሚስትየዋ ይዞ መምጣት አለበት። አንቺን ሲያገኝ ሁሉ በቃ የትም ገባች የትም የሆነች ሴት ይዞ መምጣት አለበት። በቃ አንቺ ፎንቃ አለብሽ እኮ እንዳለብሽ እዚች ጋር የሚያደርግ ምን አስጠየቀሽ? ምን አስጠየ ነሽ? ስድስተኛው ስሜታችን የቱ ጋብልቱ አስልቶና አብላልቶ እንደሚያቃይሽ። ለማንኛውም ችኳ ለምን አልመጣችም? አለመምጣቷ እኮ ደስ ብሏት፣ ደስ ነው ያለሽ እኮ አጥቶሽ ይገው እቅጯን፣ እቅጯን ስናገር እኔ ባታስ መልስ ባልስ ባለ የሆነ መልስ ባልጠብቅም ግን ማለት ነው። ስሜት ስሜቱ ማለት ነው። ሰምተሽ አዳምጭና ከራስሽ ስሜት ጋር አዋጆ አይደለ፣ ደስ ብሎሽ አለመምጣቷ በቃ ደስ ውስጥሽ ፍንጥዝ ፍንጥዝ ፍንጥዝ እያለ ነው እኮ ግን በቃ መላስሽ ደግሞ የፉክር ሜሳ የዘጋደረ ነውና ሚስትየዋለ ምን አልመጣችም ዛሬ መባል አለበት። አሁን እንግዲህ ግዴታ በቃ የሆነ ማሽኮር መምሰል አለብን። በነገራችን ላይ ይሄን ነገር አስተካክሉት፣ ሁለታችሁ ቂጣችሁ እስኪቃጠል ፎንቃ አለባችሁ። በቃ በደም ስራችሁ ዘልቆ የገባ ፎንቃ አለባችሁ። እኔ ነኝ በአራት ነጥብ እኔ ነኝ የምዘጋው ማለት ነው ይሄን ነገር ተመልካቾቹ መጨረሻውን ታዩታላችሁ። በቃ መጨረሻውን የትኛውን እንዳታዩ፣ ያ ጉርምስና እድሜ ያልፎ ያልፉ ጉልምስና ሲመጣ ነው ማለት ሲጋቡ። እዛ ደረጃ ያድርሰን ማለትን እወዳለሁ። ግን በቃ ያኔ እናረጋግጣለን። አይንዝርት ሳይ ስድስተኛው ስሜትሽ እንደው እዛ ቦታ ላይ አነጣጥሮ እሚናገረው ማለት እቅዳችን ላይ ብላችሁ ትሉኛላችሁ። ያዙ አስምሩባት እዚህ ጋር ማለት ነው እና ለማንኛውም እየተፎካከራችሁ ፎንቃችሁን ገደል ባትከቱት አይናችሁ ላይ እና ልባችሁ ላይ ፎንቃ ይነበባል ማለት ደም ስራችሁ ላይ እኔ ደም ስር አይንም አነባለሁ ስድስተኛው ስሜቴ ነው እንደዛ የሚያደርገው ለማንኛውም ከመፎካከር ይልቅ አንተም አንቺም ጎረምሳና ኮረዳ ይዛችሁ እየመጣችሁ ከምትጋጋጡና ስምትላላጡ ወይ የተባባሉ በቃ አንዱ ትሁት መሆን አለበት አንዳችሁ ትሁት ሆናችሁ ወይዬ ተባባሉ። ወደ ፎን ቃል መመለስ ሞክሩ ማለት ነው አለው። ወደ ቤተሰቦች መግቢያ ላይ ሰላም አላልኳችሁም? ሰላም፣ ሰላም እንዴት ናችሁልኝ? እኔ አለሁላችሁ በይ እያላችሁ በዳርቻ ሰላማችሁ ይብዛልኝ። ዛሬ እንደ ተለመደው እንግዲህ መጥቼላችሁ አለው። መግቢያ ላይ ሰላም አላላችሁ እስከዛሬ ድረስ ያልመጣውበት ዛሬ የመጣውበት ላይ ዲያ እንግዲህ ስድስተኛው ስሜቴንም የምታረጋገጡበት ቪዲዮ ነው ብዬ አስባለሁ ይሄ ቪዲዮ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዛልኝ። ከኔ ጋር ቻቻ ብያለሁ።